አይደለም እኮ ጽሁፍ የሚነገራችሁ በዚህ ስሜት አይደለም። ለምን ተረጋግተን ለመስማት አሞክረው በዚህ ስሜት እሺ፣ ነገሩን መረጋጋት ነው ማለት ነው። ስራው መረጋጋት ነው ማለት እንዴ? ፓወርፉል ከሆነ እሷም አትናገርም። ምን እንደዚህ አይነት ሁኔታ የሆኑ አመታት እቺ ስሜት አሳልፋ እሺ፣ ካወቅን በኋላ ይሄን ነገር እናውራበታለን። አሁን ለማወቅ መረጋጋት አለብን። በሌላ ሁሉ ጊዜ ቤተሰብ በሌለው ምጥሙ ነው ነው ነው መግባታችንን ወደ ኋላ ትተሽው ራስሽን ከችግር ለማውጣት እስኪ ንገሪ፣ ማን ነው እያስፈራራሽ? ያስፈራራሽ የኖረው ልጁን ልጅኑ አሳቅፎሽ መኖሩ ሳይበቃው እንደ ማን ነው

አላፊነቱን የሚወስደው እሱ እንደሆነ አምኜበት ነው የመጣሁት። ሰላም፣ ሰላም፣ ሰላም፣ እንዴት ናችሁ? ውድና የተከበራችሁ የኛ ቤተሰቦች ደህና ናቸው። እኛ ያለን እግዚአብሔር ይመስገን። እንግዲህ ዛሬ ወደ እናንተ የመጣሁበት ጉዳይ ምንድን ነው? ሰሞኑን የተፈጠረው ነገር አይታችኋል። ብዙ ብዙ ነገሮች እየተፈጠሩ ነው እና ቤላ የምነጹ ቤን አግኝቻቸው አውርቻቸው ብዙ ነገሮች ተፈጥሯል። ምናልባት ትላንት ትላንት የለቀኩት ቪዲዮ ነበርና በቃ የማይስማሙ ከሆነ አምነው ማይቀበሉ ከሆነ ልጅንም በቤት ማለት አምነው ቤት የማያስገቡልኝ ከሆነ ብታጅራን ትቼ እንደምወጣ ተናግሬ ነበረ። በቃ እነሱ ማይቀበሉኝ ከሆነ ከዚህ በላይ ከዚህ የበለጠ ስቃይ ማየት ስለማልፈልግ፣ እሷ መሰቃየት ስለሌለባት ብታጅራን ትቼ እንደሚሄድ ተናግሬ ነበረ። ግን አንዳንድ ነገሮችን አውርተን አቤላንም እጹቤንም ትንሽ ለማዘርም ነግረዋት መሄድ እንደሌለብኝ አንዳንድ ነገሮችን አውርተናል፣ እና በአንድ ነገር ተስማማን። ሁሉን ነገር ልነግራቸው የማን እንደሆነ ኬት እንደመጣ የማን ልጅ እንደሆነች አባቷንም እንደምናገር ከአቤላ ጋር ከጹቤም ጋር አውርተን ሁሉንም ነገር ጨርሰናል። መሆን ስላለበት ብዙ ነገሮች ነበሩ እንዳልናገር ያደረጉኝ። ምናልባት ብዙ ማስፈራሪያዎች ነበሩ። ማንነቴን ከተናገርሽ እገልሻለሁ፣ እንዳትናገሪ ብሎኝ እንጂ እስከዛሬ አፍኝ የተቀመጥኩት ሌላ መናገር አቅቶኝ አይደለም። እስከዛሬም እንደዚህ ተሰቃይቼ እሷንም ደብቄ የማኖር ፍላጎቱ ኖሮኝ አይደለም በቃ ለህይወቴ በመስጋት ማለት ነው። ለእሷም እሷ ላይ የሚሆን ነገሮች ከሚደርሱ ብዬ በጣም እያስፈራሩኝ ስለነበረ እራሱ እያስፈራራኝ ስለነበር፣ ማንነቴን ከተናገርሽ እገልሻለሁ እያለኝ ስለነበረ ለህይወቴ ስለሰጋው ከመሞት በቃ እሷን ደብቄ ተሰቃይቼ ብኖር ይሻለኛል ብዬ ስላሰብኩኝ ነው እስከዛሬ የደበቅኩት። ዛሬ ግን ይበቃኛል። በቃ የሚመጣው ነገር ሁሉ ሊመጣ ይችላል። ለመቀበል ዝግጁ ነኝ። ምክንያቱም ከነገርኳቸው ማን እንደሆነ እና አቤላም ካወቁ ከኔ ጎን እንደሚቆሙ ስለነገሩኝ ብዙ ነገሮችን አውርተን ነው ዛሬ እዚህ የመጣውትኝ። እሄዳለው ብዬ ካሰብኩበትም የቀረውትኝ ለዛ ነው። እንግዲህ እንዳያችሁት ኢሳያስም እየሰራ ነበረ፣ በጣም ተጨንቆ እንዴት ይሄንን ነገር እኛ ሳናቅ ብሎ በጣም ተጨንቆ እየሰራ ነበር። ዛሬ እሱንም እዚህ የጠራውትኝ አቤልም እ ብቻ ሳይሆኑ እሱም ተጨንቆ ስለነበር እንደ ቤተሰብ እንደ ፋሚሊ እኔን እንደ ጓደኛ ነጻነት እንዴት እንደዚህ አይነት ነገር ታደርጋለች ብሎ ምንም ሊያምን ሊቀበል ስላልቻለ እሱንም ሶስታቸውን ባሉበት ቤተሰብ እናንተን ባላችሁበት እናገራለሁ። ምክንያቱም ትናንት ከተናገርሽ እገልሻለሁ እያለ የሚያስፈራራኝን ሰው ስሙን ነው ዛሬ የምናገረው የማን እንደሆነ ነው የምናገረው ሶ ይሄንን ነገር ስሙን ለአቤ ለጹቤ ለእነሱ ለእናንተም ከተናገርኩኝ በኋላ እኔ ላይ ለሚደርሰው ነገር የተናገርኩት ሰው ነው ተጠያቂ የሚሆነው። ምክንያቱም ዛሬ ስሙን እናገራለሁ፣ ነገ ያ ሰው ሊገለኝ ይችላል፣ ነገ ያ ሰው የሆነ ጥቃት እኔ ላይ ሊያደርስ ይችላል። ለዛ ነገር ተጠያቂ የሚሆነው ዛሬ ስሙን ጠርቼ የተናገርኩት ሰው ነው የሚሆነው። ይህንን ነገር አስቤበት ነው የመጣሁት። እኔ ላይ ለሚደርሰው ነገር ሁሉ የልጅቷ አባት ነው የሚያደርገው። በቃ የሚያስፈራራኝ እሱ ስለነበረ እስከዛሬም እያስፈራራኝ ተደብቂ የቆየሁት እያስፈራራኝ ስለነበር ማለት ነው። እና ኢሳያስ ዛሬ ሁሉንም ነገር እነግራቸዋለሁ። እሱ ወይም ትመጣለች። አቤልንም ጠርቸዋለሁ በጣም እንደምፈልጋቸው ነግረዋለኝ። ቶሎ ይመጣሉ ብዬ አስባለሁኝ። ምትለው ነገር ካለ ማለት ትችላለህ። እሺ ሰላም ሰላም ቤተሰብ እንዴት ናችሁ? እኛ ደህና ነን እግዚአብሔር ይመስገን። ያው ብለዋለች። እኔ ምንም የምለው ነገር የለም። ምክንያቱም እኔ የምፈልገው አንድና አንድ ነገር ነው። ማን ነው፣ ምንድን ነው፣ ኬት ነው የሚለውን ነገር ጥያቄያችን እንዲመለስ ነው እንጂ የምፈልገው እኔ ምንም የምፈልገው ነገር የለም። አሁንም ያለውን ነገር መናገር እፈልጋለሁ። ያለውን ነገር በእነሱ ፊት መናገር እፈልጋለሁ። አንተም ተጨንቀ ስለነበረ ማወቅ አለብህ ብላ ስላለች ነው የመጣው። እኔ ምንም የምናገረው ነገር የለኝም። ብቻ አንቺ እንድትናገሪ ነው የምፈልገው ማወቅ ብቻ ነው የምፈልገው። ያ ሁሉ ነገር አሳውቃችኋለሁ፣ እና ቤላስ ከሚመጡ ነው የምጠብቀው። አሁን ልነግር እችላለሁ ማን እንደሆነ ምን እንደሆነ። ማለት ምንም ሚይዛኝ ነገር የለም። በቃ እኔ ጋር ለሚደርሰው ነገር አላፊነቱን የሚወስደው እሱ እንደሆነ አምኜበት ነው የመጣሁት። ለቤተሰብም እናገራለሁኝ፣ ተናግሬያለሁኝ። ስሙን እዚህ ጋር እጠራለሁ። እኔ ጋር ለሚደርሰው ነገር ተጠያቂ እሱ ነው የሚሆነው። ሶ አሁንም ልነግር እችላለሁ፣ ግን እነሱ መተው? ሁሉንም ነገር አንድ ላይ አስረዳችኋለሁ። በቃ ደስ ይለኛል። ማለት ዝም ባልሽ ቁጥር እኛ ሊገባ የሚችል ነገር አይኖርም። ገብቶሻል አይደለ እኛ ከጎንሽ ልንሆን የምንችለው ነገሮች ግልጽ ስታደርጊልን ነው። ማን ነው ምንድነው የሚለውን ነገር በግልጽ ስናውቀው ካንቺ ጎን ለመሆን ትላንትም እኛ ካንቺ ጎን ነበርና፣ አይደለ? ስለዚህ ለጥያቄዎቻችን መልስ ብቻ ነው እንጂ የምንፈልገው ሌላ ነገር አይደለም፣ ካንቺ የምንፈልገው። ለመናገር መወሰንሽ በጣም ደስ ብሎኛል። በቃ ማወቅ ነው የምንፈልገው። እስካሁን ተጨንቀን ያለ ነው፣ ይሄ ነገር ምንድነው እየሆነ ያለው ብለን እስካሁን ተጨንቀን ያለ ነው። አቤላ ተጨንቆን ያለው፣ እሱ ቤት ተጨንቃን ያለች፣ ቤተሰቡ ተጨንቆን ያለው። ገብቶሻል አይደለ? ስለዚህ እነሱም ማወቅ አለባቸው። በቃ ፋሚሊም ማወቅ አለባቸው ከዚህ በላይ ግራ መጋባት የለባቸውም ያለውን ነገር ለመናገር በመሞከርሽ እኔ በጣም ደስ ብሎኛል እና እና ቤላ የሚምጡና እና ያለውን ነገር ስትናገር እንግዲህ እናንተም ታያላችሁ እኔ በነገራችን ላይ እስከዛ ድረስ ነው በጣም ልጫኔ ስላልፈለኩኝ ኦር ደግሞ እንደዚህ ፓወርፉል ሆኜ ልናገር ስላልፈለኩኝ ነው እንጂ አሁን ላይ የተፈጠሩ ያሉ ነገሮች በጣም ግራ አጋብቶኛል በጣም በቃ ምን ለማለት ሁላ እስከምቸገር ድረስ ይገባኛል። በኔ ልክ እንደዚህ ለኔ እንደተጨነቃችሁ መጡ እነሱ ይ እንግዲህ ቤተሰብ እነዚህ መጥተዋል። ዛሬ የጠራዋችሁ ዋናው ምክንያት ምንድን ነው? ሰሞን እየተፈጠረ ያለ ነገር አለ። እናንተም ማወቅ የፈለጋችሁት ነገር አለ። ድንገት አንዲት ልጅ አምተሽ የኔ ልጅ ነው እንዴት ትኛለሽ፣ እንዴት ትኛለሽ ብላችሁ ሁለታችሁም እኔ ላይ የሆነን ነገር ለመናገር ፈልጋችኋል ማለት ትክክል ናችሁ። እናንተ እንደራሳችሁ ትክክል ናችሁ። እኔም ያልነገርኩበት የራሴ ምክንያት ነበር። እናንተ ከእናታችሁ በፊት ለቤተሰብ የተናገርኩኝ ነበር። እኔም ጋር ብዙ ጫና ስለነበረብኝ ነው። ከኔ ይሄን ነገር የማን እንደሆነ ከተናገርኩኝ እኔ ልጎዳ እችላለሁ። እኔን የመግደል የማስፈራራት በቃ የዛቻ ነገር እየደረሰብኝ ስለነበር ነው ለእናንተ ያልነገርኳችሁ። ይሄ ሁሉ ዓመት ደብቄ ያኖርኩት በዚህ ምክንያት ነው። ዛሬ ግን ቤት ባወራ ነው ነገር ተስማምተን ከመሄድበት ቀርቼ ዛሬ የጠሯችሁ የማን እንደሆነ ልነግራችሁ ነው። አቤል ሁሉም ነገር እነግራችኋለሁ የማን እንደሆነ ኬት እንደመጣ ሁሉንም ማለት ነው። እኛም መንፈልጋ ይንም ነው እስካሁንም ያጨቀጨቀን እኮ ኬት እንደመጣች ማለት ነው። ምን ማንነሳ ተገኝ ሁን በብሎ እንደዚህ አይነት ውሳኔ ወስናል

ያስፈራራይ ነው፣ ዛቻ እየደረሰብኝ ነው ምናምን ትያለሽ። አሁን ቤተሰብ አለሽ፣ ማንነቱ ንገሪኝ፣ ከዛ ማድረግ ያለብን እናደርጋለን። የውሉ አመት ያስፈራራሽ፣ ማድረግ ያለብን እናደርጋለን። አሁን ተናገሪ እኮ፣ ማንነቱ ንገሪኝ። አይ፣ እንደዚህ በፓወር ሳይንስ ሲጀመር እናንተ ነው የጠራችሁኝ እኮ ልነግራችሁ ነው ሁሉንም ነገር እኮ ታዲያ አሁንም እኮ ልትነግሪኝ ነው እየጠየቅልሻለሁ። እኮ አንተ በፓወር ማለት አሁን እያልሽ ያለሽው ነገር እኮ በጣም ያናደዳል። እሱ ኃይል ያለው ሰው ነው፣ በቃ ሁሉ ነገር ማድረግ ይችላል። እኔ እኮ መድረስ ባለብኝ እንትን እደርሳለሁ። የምጠረጥረው ሰው አለኝ ይሄ ነው ብዬ ማስቀመጥ እንትን ስላለኝ ነው እንጂ የምጠረጥረው ሰው አለኝ። ስለዚህ ነው ሰው ድረስ መመርመር ካለበት ቆይ እጄ ያለበት ቦታ የምጠረጥረውን ሰው አምጥቼ ማለት ነው፣ ለመርመራ የሚያስፈልገው ነገር ወስጄ ዲኤንኤ ያስመረምራለሁ። ከዛም በኋላ ማደርገውን አደርጋለሁ

ይሄንን ነገር መናገራችን ተናገር እንጂ ፍላጎት እኛን ማረጋጋት ከሆነ እኛን ተይኝ። ከሱ ጋር መድረስ ያለብን ድረስ እንደርሳለን፣ ጥግ ድረስ ከሱ ጋር። እስከ ዛሬ ያስፈራራሽ የኖረው ሰው ማለት ነው። አንቺ ግን ራስሽን ነፃ ማውጣት ከቻልሽ ንገሪን፣ እኛ የራሳችንን እርምጃ ነው ማለት

አንተ ስለምን መረጋጋት ነው? እውነቱን ለመስማት የግድ መረጋጋት አለብና፣ ተረጋግተን መስማት ያለብን። ከዛሬ ኮች መንገር ትችላለች ችግር ውስጥ ልትገባ ነው አቤል። እኔ ተረጋግተህ አውራኝ፣ ምንም እንደማታረግ ማለት ነው። ማን እንደሆነ ነግርሃለሁ፣ ምንም እንደማታረግ። በዚህ ስሜት አይደለም እኮ እሱ የሚነገራችሁ። በዚህ ስሜት አይደለም። ለምን ተረጋግተን ለመስማት አንሞክርም? በዚህ ስሜት አይደለም። እሺ ነገሩን እያወሳሰብኩ ነው። ዝም በል እስኪ

አራንጅ ወይስ ምን ናችሁ ነው? በእናታችሁ ተረጋግታችሁ ስሜታችሁን፣ እዚህ ነገር መጨረሻው ምንድን ነው? እንደ አዲስ ቀን በቀን አዲስ ነገር ነው። አሁን ትናንትና ስለ ልጅ ቤት ስለማስገባት ብዙ ነገር ተስማማል። ይሄ አቤል እንደዚህ አስፈራርቶኝ እንደዚህ ምናምን ምን ሆናችሁ ነው?

እሺ ምንድን ነው አትናገሪ አሁን ሌላው ነገር ትተሽ ንገሪኝ እኛ እኮ እየጠበቅን ያለ ነው ያንቺን የሚወጣውን ቃል ነው እሺ ለምንድን ነው ከዛ እነግርሃለሁ አንተ ሌላ ነገርም ስለምን ሰው መግደል ነው የምትለው? አንተ እንዴት ነው ዛሬ ቆይ፣ መጀመሪያ እንወቅ። ለነገሮች መፍትሄ የሚፈጠሩት አውቀን ስናወራበት ነው። መጀመሪያ እንደዚህ ፓወርፉል ሆነ ገላለሁ። አንቺ ምን ነገር እንዴት ነው የምትነግራችሁ እስከዛሬ ድረስ እሷን በሕይወት እንድትቆይ እያደረጋት ነው ይመስል? እሺ ምን ልታረጉ ነው? ለእናንተ የምትነግራችሁ እንደዚህ ፓወርፉል እየሆናችሁ ሄዳችሁ እንድትገሉት ነው የምትነግራችሁ

ማረግ ያለበት ጸመለ ምን አይመለከተኝም። ቤተሰብ በጣም ግራ የሚገባ ነገር ነው። አሁን ምንድን ነው መደረግ ያለበት? ቆይ ምንድን ነው ማድረግ ያለበት? እኔ ምን አውቃለው? እንደ እኔ ልናገር ወስኜ ስመጣ እነሱ ሌላ ነገር ለመፍጠር ነው። እሺ አሁን ነግሪያቸው፣ ሌላ ችግር ይፈጠር ከሱ ጋር በቃ አንደኛሽን ተናገሪ ና። የሚፈጠረው ምን ይፈጠራል? ከዛስ ችግር ይሻላል። እንደዚህ ከምን ወዛገብ አንቺም ሳትናገሪ እነሱም ሌላ ውስጥ ገብተው በራሳቸው መንገዱን ነገር ቢያረጉስ? እሺ የኔ መጨረቅ ምንም አልገባህም አንተ በቃ